እስልምና አራጅ አይደለም። እስልምና ገዳይ አይደለም። እስልምና ገዳይ ነው። እስልምና አራጅ ነው። አብሮ መብላት እንኳን በሃይማኖት ከማይመስል ሰው ጋራ ሊሆን አይችልም። አብሮ መብላት በአንድ ማዕድ በአንድ ትሪ ማን ነው የሚባርከው? አንዳንዴ ማመን ጥሩ ነው። አሁን ለምሳሌ እኔ ጸጉሬ ትክክል እንዳልሆነ አውቃለሁ፣ ግን ጸጉር መደረድ ይቻላል ብዬ ግግም አልልም። በእርግጥ በኢስላም አበላልጦ መቆረጥ ነው እንጂ ጸጉር ማሳደግ አይከለከልም፣ ግን የሚበጠር ጸጉር መሆን አለበት። ስለዚህ አሁን የእኔ ጸጉሬ ሀላል ነው፣ ችግር የለም ይፈቀዳል ብዬ ግግም አልልም። ግን በቃ ጸጉሬ ትክክል አይደለም፣ ማስተካከል አለብኝ ብዬ ላሽ ነው ምለው ግግም አልልም። በቃ አሁን ሞሊድም ምናምን እንደዚህ ገለመኔ ገለመኔ የምንለውን ነገር እኔ ትክክል እንዳልሆነ አውቃለሁ፣ ግን ማክበር ፈልጌ ነው ካላችሁ ይመቻል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ሰላም ጤና ፍቅር በያላችሁበት ያለም ጥግ ዳር ድንበር ይድረስ አኑን ነኝ። እንደምናላችሁ ድን የተከበራችሁ የአኑን የቁም ነገር ቤት ሰዎች ዛሬም እንደተለመደው በቁም ነገር ባስተማሪ ወቅት ቪዲዮ ተመለሰመታ ሁላችሁም ይህን ቪዲዮ ላይክ በማድረግ አዳዲስ ደግሞ የኢስላም ልጆች ሰብስክራይብ በማድረግ ኢን ቻለ ተቀላቀሩት ባክብሮ ጠይቃለሁ። ዛሬ ቪዲዮአችን የምንጀምረው እንግዲህ ከሰሞኑን ዋህቢያ አሸባሪ የሙስሊም አራጅ ገዳይ ነው ሲል የነበረው ግለሰብ ተያይዞ በጣም በርካታ ቪዲዮ ከሰሩበት በኋላ ከደበቀበት ጉድጓድ ወጥቶ አንድ ቪዲዮ ሰርቶ ነበር። ይህን ቪዲዮ በማየት እንጀምራለን። እስልምና አራጅ አይደለም። እስልምና ገዳይ አይደለም። ይልቁኑ እስልምናን አራጅና ገዳይ ብለን እንድናስብ የሚያደርጉ አካላት አሉ። ዛሬ ስለነሱ ልንገራችሁ ብዬ የሰራሁትን ቪዲዮ በተቃራኒው ለክፋት እንዲያመቻቸው ከቪዲዮ ላይ ቆርጠውት ብዙዎች ቪዲዮ እየሰሩ እንደሆነ ብዙዎቻቸው አይታቸዋል። ይህንን ቪዲዮ ደግሞ የምሠራው በዛ ቪዲዮ የተሰማችሁ እውነት መስሏችሁ እኔ ሳልል ግን ብዬ መስሏችሁ የተሰማችሁ የእስልምና እምነት ተከታዮች እውነቱንና ሐቁን እንድታቁ ስለፈለግኩ ነው። የመጀመሪያው ያንን ቪዲዮ እንዲሰራ ምንጭና ምክንያት የሆኑ አንድ ኡስታዝ ናቸው። የእኚህን ኡስታዝ ንግግር አንዴ አዳምጥ። ውስቲ ልውሃብ አስተምሮት ማንን የፈለፈለ ነው? አይኤስ አይኤስን የፈለፈለ ነው። ሐቂቃ ሐቂቃ እንነጋገር ካልን አይኤስአይኤስ በማን ነው የሚመራው? እነ ፈቱል መጅዲን እነ ኢርሻድ የሚባሉ አሉ፣ ዚይዘናቸዋል ምላስ ምላስ የሚያህሉ ኪታቦች በእነሱ ነው የሚመራው። ቦኮሐራምን የፈለፈለው ማን ነው? የመሐመድ ብኑ አብደልወሃብ አስተምሮት ነው። አልሸባብን የፈለፈለው ማን ነው? የመሐመድ ብኑ አብደልወሃብ አስተምሮት ነው። መጅሊሳችን መጅሊሱ ላይ አይኤስአይኤስ ይግባ አይግባ ነው ጥረቱ። ሌላ ነገርም እንደ መንግስትም እንደ ህዝብም ለቦኮ ሐራም ይፈቅዳል አይፈቅድም ነው ነገሩ። ስለዚህ እንሻአላህ ሀገራችንን ከጽንፈኛ ከነቦኮ ሐራም ተና ኤስአይኤስ እንጠብቅላለሁ። ወሰላሙ አለይኩም ወረሕመቱላ ተዓላ ወበረካቱ። እንግዲህ እንደሰማችሁት ነው የእኔ ትልቁ ምንጭ ይሄ ቪዲዮ ነው። እንደ ንግግራቸው ደግሞ እሳቸው የጠቀሷቸው እንደነ አይ ኤስ አይ ኤስ እነ ቦኮ ሐራም እንደነ አልሸባብ አይነቶች ዋብያ ይባላሉ። ስለዚህ ከነዚህ መጠንቀቅ አለብን እንደ እስልምና እንደ ሀገርም ቢሆን ብለውን ነው የተናገሩት። ከዚህ ቪዲዮ አንጻር ደግሞ እኔ ማስተላለፍ የፈለግኩት መልዕክት ምንድን ነው ወደሚለው እንምጣ። በተለምዶ የእስልምናን እምነት አራጅ ገዳይ ብሎ የሚያስቡ ሰዎች አሉ። ስለዚህ እንደዛ ብሎ ለሚያስቡ ሰዎች፣ ማለትም እስልምናን ገዳይ ወይም አራጅ ብሎ ለሚያስቡ ሰዎች እስልምና ገዳይ ሆኖ ወይም አራጅ ሆኖ ሳይሆን እስልምናን ገዳይና አራጅ ተብሎ እንዲጠራ ያደረጉ ውስታዙ እንደገለጹት ዋሃቢ ብሎ የጠቀሷቸው እንደነ አይስ እንደነ በኮራም እንደነ አልሸባብ ያሉት ናቸው እስልምናን አራጅና ገዳይ እንድንል ያደረጉት እንጂ እስልምና ገዳይ አይደለም። ስለዚህ ከነዚህ ኡስታዙ ከገለጿቸው ዋህቢ ብሎ ከገለጿቸው ከነ አይስይስ ከነ በኳራም ከነ አልሸባብ አንጻር ሳይሆን በቅርቡ ህይወታችሁን ካጡት አባታችን የእስልምና እምነት አባታችን አንጻር ከእንደነሱ አንጻር እስልምናን ተመልከቱ እንጂ እስልምና በራሱ ገዳይና አራጅ አይደለም። ያ ነው የቪዲዮ ዓላማ። ነገር ግን ክፎች እኔን አራጅ ብሏል ወይም ገዳይ ብሏል እስልምናን ብለው ለዛ ደግሞ እንዲያመቻቸው ቆርጠው በሰሯቸው ቪዲዮዎች የተሰማችሁ የእስልምና እምነት ተከታይ የሆናችሁ ወገኖቼ በሙሉ በጣም ይቅርታ ለማለት እፈልጋለሁ። እኔ ስላልኩ ሳይሆን ቆርጠው በለቀቁት ቪዲዮ ስለተሰማችሁ ማለት ነው። ይህንም ቪዲዮ ኮፒሊንግ፣ ሼር፣ ላይክ ያደረጋችሁ አድርሱልኝ። አመሰግናለሁ። እንደተመለከታችሁት ይኸው ሙሉ ቪዲዮን አሳይተናል። ከዚህ ቀደም የሰራውን ቪዲዮ በሁለተኛው ቻኔ ላይ ሙሉ አሳይቻለሁኝ። አንተ በዚህ ቪዲዮ ላይ ማለት ነው፣ ለመግለጽ የፈለግከው እንግዲህ፣ ያንን ቪዲዮ ለማስተካከልና አይኔ ያልኩት ይህን ነው ይህን ነው ለማለት ፈልግሃል። ነገር ግን አንተ ሲጀመር ምን አግብቶህ ነው ምን አውቀህ ነው ዋህብያ እንትንያ እያልክ ልታወራ ማንፈቅዶል ነው? ይህን ማስረጃ አገኘሁ ብለሃል። አንድ ሰው ተናገረ ብለህ በዚህ ልክ ማለ ወተ ሶሻል ሚዲያ ላይ አንድ ሰው በተናገረው ልክ መተር ልትናገር ቻልክበት ነገር፣ ነገ በህግ ተይዘህ ማለት ነው ማስረጃ ብትባል ይህን ሰው ልታቀርብ ነው ወይ? ዋህ ብያ ራጅ ነው ገዳይ ነው ያልክበት አይስ ኤስ ዋህ ብያ ይሁን አይሁን የታቃለ ማስረጃ አለው የበትባል የለህም ሙስሊም ማህበረሰብ ማ ነው አጠቃላይ መግደል የሰው ነፍስን ያለ አንዳችን ምክንያት፣ ባልተፈቀደ ምክንያት ዝም ብሎ የሚገልሰው ማለት ነው የሰው ዘር መሙሉ ያጠፋ ነው የሚቆጠሩ አንድ ነፍስ ያጠፋ ማለት ነው። በእስልምና አስተምሮ ይህን ውብ የሆነ አስተምሮ እያለ ማለት ነው አይስ አይስን ጨፍጫፍ የሆኑ የሆነ የፖለቲክ አንጃውን ለማረምድ አይሲስ ወይ ቡኻራ የሚባለውን አካል ማለት ነው ሙስሊም ማህበረሰብ ጋር ለጥፈ ልታነሰ የቻልክበት ምክንያት ምንድን ነው? ይህን ሰው እያስታከተ የተናገርከው አንድ ሰው አለ ተብሎ ይባል እንዴ? እኛው ለምሳሌ በመጽሐፍ ቅዱሳችሁ ወይም ደግሞ በአስተምህሮታችሁ የማያምኑ በአሁኑ ዘመን ቲክታክ ላይ የምናያቸው ቄሶች አሉ። ቄሶች ማለት ነው አገልጋዮች። ስዕል አድኖ የሚባል የለም እያሉ ገላት መጽሐፍ የለም የሚባሉ የለም የሚባሉ አስተማሪዎች አሉ። እኛ አሁን ከእነሱ ሰምተን አይ የእነሱ ትክክል ነው፣ እነዚህ አይነት አንጃ እነዚህ ግሩፖች እንከተላለን ብለን መጽሐፋችሁን ብንቀደው ብናቃጥለው አንተ ያገባሃል? እኛ ያንን ቄስ ነው የሰማነው ብንለ ትቀበላለህ? ይህን ነገር አሁን እኔ ቄሱን የሰማሁት በመጽሐፍ ቅዱስ ምንም አይነት ስዕል አድኖ የለም የሚባል ነገር ነው። ስለዚህ ነገ ተነስቼ መጽሐፍ ቅዱስ ብቀድ ወይ ማን ነው ስዕል አድኑ የሚባል ነገር ብቀድ ልትጮህ ነው? በጭ ወሳሁን ሞራል ይኖርሃል? አንተ አሁን የአንድ ሰው ንግግር ሰምተ ማስረጃ ይሆነኛ ብለ ወተ ስትናገር ሲጀመር የተናገርክበት መንገድ የመጣህበት መንገድ ሸር እንዳዘልክ ግልጽ ነው። ሙስሊም ማህበረሰብ ከሙፍቲ ሞት ጋር ተያይዞ ማለት ነው ሶሻል ሚዲያ ላይ ለሁለት መካፈል አየህና፣ የሙፍቲ ደጋፊዎች የሙፍቲ ወዳጆች ይደግፉኛል ብለ ነው መተ እስከዛሬ በውስጥ ያዘልከውን ጥላቻ ለማራገፍ የመጣው ስለዚህ ይሄም መጅሊሱ የህግ ክፍልም እየፈለገው ነው። እንግዲህ ለካሲሻሉ የሚነገር ሰምተናል። ያው የኛ መጅሊስ ተናግሮ መሬት መውራድ እንግዲህ የሚባል ነገር እስከዛሬ ዛሬ አይተንበት አናውቅም። እስቲ ኢንሻላህ በዚህ ሰውዬ ጉዳይ ደግሞ ምን እንደሚያሰሙን እናያለን። ፈርጇል። ገዳይ አራጅ ነው ብሏል። የማያውቀውን ነገር ማለት ነው። ስለዚህ በህግ ተይዞ እስቴቱ ጋ ነው። ወሀቢያ የሚባሉ ቡድን ማለት ነው አራጅ ነው ገዳይ ነው በኪታብ ውስጥ የእነሱ ጽ የሚያዘጋጁት ኪታብ ላይ እስቲ አራጅ ገዳይ የሚለውን ነገር አሳየን ተብሎ መጠየቅ ይኖርበታል። ከዚህ ጋር ተያይዘው እስቲ አንድ ጽሑፍ ላንብብላችሁ ወንድም የዘመልኩን በቀለ የሚጠቀመው ውሃብያ ሱፍያ አጀንዳ የሚበረታታ ነው። እርግጥ ነው ሱፍያን በለው ውሃብያ ኢትዮጵያ የክርስቲያን ደሴት መሆኗን አይቀበልም። ሁለቱም ንጉሥ ነጃሽ ሰልሟል ብለው ይሞግታሉ። እናም ሁለቱም ጥራታችን ናቸው። ቢሆንም ሱፍያን የአጭር ጊዜ አጋር ግን ዋቢያ ላይ እንደ እርጩም ከተጠቀምን በኋላ ተፍተን እንረግጠዋለን። ለጊዜው ግን ጠላት ሱፍዮችን እንጠቀምባቸዋለን። ጠላቶችህን በስለታቸው ብትይዛቸው ስለሚጎዱህ በእጃቸው ያዛቸውና መከላከያ ይሆንዋል። መጽሐፈ ህንቆባህ ቂል ከጓደኞቹ ከሚያገኘው ጥቅም ይልቅ ጠቢብ ከባላንጣዎቹ ብዙ ይጠቀማል ብሎ ይመክራልና ይህ አሁን ያነበብኩላችሁ እንግዲህ ፖስት ማለት ነው። አንድ ወንድሜ ነው በውስጥ ሺ ያደረግልን የዚህ የቻናላችን ቤተሰብ። ካነበብኩት በኋላ ነው ለእናንተ ማጋራ ስላለብኝ ነው። ሰዎቹ ማለት ነው ምን አይነት ሴረኛ እንደሆኑ ምን አይነት ተንኩለኛ እንደሆኑ እንዴት ማለት ነው፣ ታወቃለህ ሸረኛ ሲባል ማለት ነው አርቆ ነው የሚያስበው። ሸረኛ ዛሬ ዛሬን ብቻ ያስብም አርቆ ማለት ነው የሚያስበው። አስቡት እንግዲህ የጣላቴ ጠላት ወዳጄ ነው በሚል ማለት ርዕስ ማለት ነው ወይም መርህ ሄደው እነዚህ ሰዎች አሁን ላይ ከአንዱ ቡድን ጋር ሆነን ማለት ነው አንዱን ቡድን ጠልፈን እንጥለዋለን። ከዛም በኋላ አንደኛውን ደግሞ ከጣልን በኋላ አያቅተንም ያንን እንጥለዋለን የሚል አቋምን ይዘው ማለት ነው በዚህ ልክ ማለት ነው ሰርተው ሰርተው ማለት ነው ስቴፕ ባይ ስቴፕ ማን ነው ተቀናጅተው እየሄዱ ይገኛሉ። የሚያዝነው ነገር ማለት ነው የሚያሳዝነው ላኢላህ ኢለላህ ሙሐመዱን ረሱሉላህ ያለው ወንድም ማለት ነው በአሁኑ አይነት ፖስት ላይ በተለያዩ እንደዚህ አይነት ማለት ነው አንዱን ቡድን መሀን ነው የሚያጠለሽ ነገር ሲሳደብ ወይም ልክንህ አዎ፣ እነሱ አራጅ ናቸው፣ አዎ እንደዚህ ናቸው ይላል፣ እየገባ ማለት ነው ሙስሊም ማህበረሰብ ግን እነሱ ማለት ነው እጅግ ትልቅን ሴራ መድ ሸርቧል። እጅግ ትልቅ ማለት ነው እንደዚህ አንድ አንድ የነበሩትን ከፋፍለን እርስ በስ እናቧጭቃቸው እናጣላቸው። ከዛም በኋላ አንዱ ከጣንም በኋላ አንዱ ደግሞ አያቀተንን በሚል መርህ እየሄዱብን ነው። ሙስሊሞች እንንቃ፣ ሙስሊሞች እንንቃ። የተደግሰልን ትልቅ ሴራ አለ። ይሄ ሴራ፣ የዚህ ሴራ ድግሳ እንሁን። እባካችሁ እንንቃ። አብሮ መብላት እንኳን በሃይማኖት ከማይመስል ሰው ጋራ ሊሆን አይችልም። አብሮ መብላት በአንድ ማእድ በአንድ ትሪ ማን ነው የሚባርከው? ምን ተብሎ ነው የሚባርከው? ያ ማዕድ ከተመገብን በኋላ ምን ብለን ነው የምናመሰግነው? ማንን ነው የምናመሰግነው? አይ ሁለታችንም እግዚአብሔርን ነው የምንጠራው ካለን ሁለታችንም ወደ አንድ ማዕቀፍ መምጣት አለብን፣ ወደ አንድ ቤተክርስቲያን መምጣት አለብን ማለት ነው። ሁለታችንም የምናምነው አንድ እግዚአብሔርን ነው ካለን አንድ መሆን ያለብን። በሃይማኖት ተለያይቶ በማዕድ አንድ መሆን አይቻልም። በሃይማኖት ተለያይቶ በትዳርም አንድ መሆን አይቻልም። ሰምታችኋል፣ ሰምታችኋል የክርስትናው አስተምሮ እንግዲህ ይሄ ነው። መጽሐፋችን ያለው ተውት መቃብር ላይ መተን፣ እንደዚህ ልታዝን ይቀርና፣ አለም ይሄ እንደዚህ አውልት ይስራላቸው ሙፍቲ አባታችን ምናምን የሚሉ ተውት፣ ይቀርና ማለት ነው። ማዕድ እንኳን እኮ ነው የምልህ ማዕድ እንግዲህ ዋስቡት፣ ማንም ለሚበላው ማዕድ ማለት ነው አብሮ አንድ እምነት ከሌለው ጋር ሆነ እንድትመገባለ የሚል ነው እንግዲህ አስተምሮ። መመገብ አይቻልም የሚል አስተምሮ ይዘው ማለት ነው ዛሬ ሙፍቲ አባታችን ቦታ አለ ልምጣ አለች አንደኛዋ ለምጣ ባያለች ማስመሰል። አዲሱ ትውልድ የሞቱ ሰዎችንንም ሆነ ቀብርን አያመልኩም አይገዙም። ኡስታዝ ያሲኑሩ አላህ ባለህበት ይጠብቀ ትናንትና ባደረገው የጁምዓ ኮጥባ ላይ የሚገርም መልክቶችን አስቀምጦልን ነው ያለፈው፣ በተለይ ለዚህ ትውልድ ማስተካከል ያለበትን ነገር እንዲያስተካክል፣ በማያገባው ነገር እንዳይገባ፣ ለመጅሊሶችም፣ ለሁሉም መስተካከል ያለበት ነገር በሙሉ እንዲስተካከል ጥቆማዎችን አድርጎ አልፏል። ያለ መታደል ሆኖ ሁሌም በሰው ተቃራኒ የሚቆሙ ሰዎች ትናንትና ሲዘልፉት ነው የዋሉት። እሱ ይህንን የሚሰማበት ጆሮም የለውም። ምክንያቱም ለምዶታል። ግን እነዚህ ሰዎች ሁሌም ኻሊፍ ትዕረፍ የሚባል ቃይዳ አለ፣ ተቃረን ትታወቃለህ ነው። ለዛም ነው እየጣሩ ያሉት። ይቀጥሉ፣ እኛም እንቀጥላለን። እነሱ የሚቀጥሉ እኛም እንቀጥላለን። የጀማዕ አነጋጋሪ ኹጥባ እጅግ በጣም ብዙ ሰው እየተቀባበለበት ከአንዱ ቡድን አሁ ትክክለው ከአንዱ ቡድን ደግሞ ው ጀምራቸው እንደዚህ ነው እንደዚህ ነው እያሉ ማለት ነው። ሀቅን ላለመቀበል የሚደረግ ጥረት አለ። ለማንኛውም ይህን ኹጥባ ሙሉ ለሙሉ ከቻላችሁ በውስታዚያ ሲኖሩ የዩቱብ ላይ ገብታችሁ መከታተል ትችላላችሁ። ሙስሊሞች ሰባ ሰባት ቦታ ይከፋፈላሉ። ከአንደኛቸው በቀር ጀነትን አይገቡም። እነሱም የኔንና የሰሃቦችን መንገድ ሳይጨምሩና ሳይቀንሱ የተከተሉ ናቸው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። ታዲያኛ ምን ነክቶን ነው ለሰው ልጅ ስጁድ የምንወርደው መቃብር ካላመለክ የምንለው? እኔ ሙሉ ቀመለሰ ዘፈንን ነው ማቀው ከደጅሽ ይቅበሩኝ በስንደዶም ሰው እንዳይቆረቁረኛ አንቺን አንተ ርሰው የሚለውን ማለት ነው። ለብቻ ይቅበሩኝ፣ እንደዚህ አርጉኝ፣ እንደዛ አርጉኝ። ምን ነክቶን ነው ሞሊድ ያላከበረ የጀሃነም ነው ገለመኔ ገለመኔ ውስጥ የገባ ነው። አሁን ደግሞ ጭራሽ ሙስሊም ካልሆኑ ሰዎች ጋ አብረን ሙስሊሞችን መውጋት ጀምረናል። ወንጀል መስራት ከፈለግን ራሳችን እንችለን። ወንጀል መስራት ጥሩ ነው። ወንጀሉን ሀላል ለማድረግ አንሞክር። በቃ እንተ ሃይማኖቱን እያሰደብን ነው እዚህ ሶሻል ሚዲያ ላይ ያለን ሰዎች። በራስ እንችሎ ወንጀል መስራት አንድ ነገር ነው። እንደገና የምሰራው ነገር ወንጀል አይደለም ብሎ መካድ ራሱ ሌላ ወንጀል እየጨመርን ነው። እና ደግሞ ያ ነገር የሚቀጥለው ሰው ሲያየው ኖርማል እየሆነ ነው የሚሄደው። እና ጎበዝ ጠንቀቅ እያልን ኧረ፣ ምንድን ነው እየተንኮሻኮሽን ነው? አደብ እናያዝ፣ ስራት እናያዝ። ተዉ። አንዳንዴ ማመን ጥሩ ነው። አሁን ለምሳሌ እኔ ጸጉሬ ትክክል እንዳልሆነ አውቃለሁ ግን ጉር መደረድ ይቻላል ብዬ ግግም አልልም። በእርግጥ በኢስላም አበላልጦ መቆረጥ ነው እንጂ ጸጉር ማሳደግ አይከለከልም። ግን የሚበጠር ጸጉር መሆን አለበት። ስለዚህ አሁን የእኔ ፀጉሬ ሀላል ነው ችግር የለም ይፈቀዳል ብዬ ግግም አልልም። ግን በቃ ጸጉሬ ትክክል አይደለም ማስተካከል አለብኝ ብዬ ላሽ ነው ምለው ግግም አልልም። በቃ አሁን ሞሊድ ምናምን እንደዚህ ገለመኔ ገለመኔ የምንለውን ነገር እኔ ትክክል እንዳልሆነ አውቃለሁ። ግን ማክበር ፈልጌ ነው ካላችሁ ይመቻችሁ። ካልሆነ ግን ላሽ ነው የሚባለው። አውቆ የተኛ ቢቀሰቀሱ ላይሰማም ሆነብን እኮ ነገሩ ጎበዝ። ምን ነክቱን ነው? የሰው ሬሳ ካልዳበስን መቃብር አላመለክም ብለን እንደዚህ የነፈጨል ነው የተንኮሻኮሽ ነው። አረ ጎበዝ ተዉ አደብ እንያዝ ተዉ ተዉ። በእርግጥ እኔ አሁን ምክር ምሰጥ አይነት ሰው አይደለሁም። ምክር ሳይሆን ምክር ሀሳብ ነው እየሰጠው ያለሁት። በእውነቱ ግን አንዳንዴ ደግሞ እንደ ሙስሊም ስናየው የሚደብር ነገር አለ። ያን ነገር ለመናገር ነው እንጂ እኔ ራሴ ብዙ ችግር ያለብኝ ሰው ነኝ። ኧረ ይመቸህ ይመቸህ ይመቸህ ይችላሉ ይመቸህ። ማሻአላህ ምርጥ ምርጥ ንግግር የተናገርከው አብዛኛው ወጣት ዲኑ ላይ ያለው ማለት ነው። አብዛኛው ወጣት ሊናገር የማይችለውን ነገር በድፍረት ተናግረኸዋል። ምናልባት ከዚህ በኋላ ብዙ ነገሮች አሁን ኮመንት ላይ ምና ሊመጣ ይችላል። ምኑ ምና ግን ያሁላ እሽለዋሉ ብለ ሀቅን ለመናገር እንደዚህ ደፍሮ መውጣት ሐቂቃ በጣም የሚገርም ነው። ታሪክ ሊሰራ ነው። የፍሎሃው ቶፊክ መስጂድ ደረጃውን በጠበቀ መልኩ ሊገነባ መሆኑ ተሰምቷል። ይህንን ቪዲዮ ሪፖስት፣ ሼር፣ ኮፒ ሊንክ እያደረጋችሁ ተከታተሉኝ። በቂርቆስ ክፍለ ከተማ ወረዳ ሰባት የሚገኘው የቶፊክ ፍሎሃ መስጂድ ደረጃውን የጠበቀ ሁለንተናዊ አገልግሎት የሚሰጥ ግንባታ ሊጀመርለት እንደሆነ ነው እንግዲህ የተሰማው። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ከሚድሮክ ኢንቨስትመንት ግሩፕ ጋርም ስምምነት አድርጓል። በዚህ ዙሪያ ከመጪው ሰኞም ጀምሮ የተለዋጭ መስገጃም ስፍራ ሊገነባ መሆኑ ተሰምቷል። ውብ የሙስሊሙንም እሴት የሚናገር የተለያዩ አገልግሎቶችንም ያሟላ መስጂድ ሊሰራ እንደሆነ ነው የተሰማው። የአዲስ አበባ መጅሊስ ፕሬዝዳንት ክቡር ዶክተር ሼክ ሱልጣን አማን ኤባም ለባለሀብቱ ሼክ መሐመድ ሁሴን አሊ አልአሙዲም ምስጋና አቅርበዋል። በዛሬ ዕለትም የሚድሮክ ስራ አስፈጻሚ አቶ ጀማል አህመድም በስፍራው ተገኝተው እንግዲህ እንደምትመለከቱት ንግግር አድርገዋል። ፍሎሃ ቶፊቅ መስጂድ ከ1978 ጀምሮ እንግዲህ አገልግሎት ሲሰጥ የቆየ መስጂድ ነው። በመዲናዋ ከ15 በላይ የሚሆኑ መስጂዶችን ከባለ ሀብቶች ጋር እንደዚሁም ደግሞ ከተለያዩ ተቋማት ጋር በመተባበር ደረጃውን የጠበቀ መስጂድ ለመስራት እንግዲህ እንቅስቃሴዎች እየተደረጉ ይገኛል። ይህ ማሻ አላህ ማሻ አላህ በመዲናችን 15 መስጂዶች ጥሩ ነው ኢንሻላህ። ቀጣይ ደግሞ እንደዚህ የተባለ ጥሩ ጥሩ መስጅዶች በከተማቸው ይኖራል ብለን ተስፋ ላይ ለ ከዚህ ቀደም ተናግሬ ያለሁኝ የአዲስ አበባ መስጅዶች ሰፊ ሰፊ ቦታ አላቸው። ነገር ግን ፓርኪንግ ነው ያደረጉት ብለን ነበረ። አሁን ላይ ያው እንግዲህ ጅማሮ በፉሉሃ ቶፊቅ መስጅድ ተጀምሯል። ይህ መስጅድ ግቢው ትልቅ ነው። ነገር ግን ከመስጅድ ይልቅ ማነው መኪና የሚቆምበት ቦታ ሰፊ ነው። ማሻላ፣ ጥሩ ዜና ነው የሰማነው። ልጆቹ ውጤታቸው እንደተቀበሉ ከቤተሰባቸው ራሱ ቀድመው ለማሳየት ወደ ሱፐርማርኬቱ ይሄዳሉ ባለቤቱም ለመሸለም ጎበዝ ተማሪ መሆናቸውን ሳይሆን የሚያየው ከባለፈው ማሻሻላቸውን ብቻ ነው። እንደዛም ካረጉ በሱፐርማርኬት ውስጥ የፈለጉትን ነገር መርጠው ይወስዳሉ። ጥሩ ውጤት ካመጡም በገንዘብ ይሸለማሉ። የፈለጉትንም ነገር ጨምረው ይወስዳሉ። በየጊዜው በአካባቢው ያሉትን ልጆች በእንደዚህ አይነት መንገድ ለመደገፍ ይሞክራል። ለተቸገሩትን ፖርሳ ደብተርና የተለያዩ ነገሮችን በአደባባይ ይሰጣል። በዚህ ድርጊቱን በአካባቢው በደንብ የታወቀ ሆኗል። በዚህ ዘመን እንደዚህ አይነት ወጣት ከየት ይገኛል? እስኪ ልጅ ከአስር ስንት ይገባዋል? ሀሳባችን ኮመት ላይ አስቀምጡ

በስልጤ ዞን የተፈጸመ ድርጊት አሁን ላይ የብዙ ኢትዮጵያውያን ልብ ሰብሯል። እንግዲህ ከጀርባዬ እንደምትመለከቱት ማለት ነው። በስልጤ ዞን በምስራቅ ስልጤ ወረዳ እንግዲህ እጅግ አሳፋሪ የሆነ ተግባር ተሰርቷል፣ ያውም ደግሞ በፖሊስ አባል። ከጀርባዬ እንደምትመለከቱት እንግዲህ ፖሊሱ እናት ከሩቅ መንገድ ተሸክመው አምጥተው ለመሸጥ ያመጡት ጎመን ማለት ነው በእግሩ ረጋግጦ እንደዚህ ከአፈር ጋር ይደበላልቀዋል። ታዲያ እናትም አልቅሰው ወደ ቤታቸውም ይመለሳሉ። እንግዲህ ምክንያቱ ምንም ይሁን ምን እናትን ማክበር ሲገባ በእጃቸው ለቅመው ያመጡትን ጎመን ግን እንደዚህ ከአፈር ደበላልቆ አበላሽቶ አስለቅሶ መሸኘት እጅግ አስነዋሪ እና አሳፋሪ ተግባር ነው ከአንድ የፖሊስ አባልም ሚጠበቅ አይደለም አሁን ላይ ብዙዎች የብዙ ኢትዮጵያውያን ልብም ሰብሯል ማለት ነው ይህ ነገር ብዙ ሶሻል ሚዲያ ላይ የተዘዋወረ አይቼው እጅግ ልቤ ስለነካሁን ያመጣሁት እጅግ ያሳፍራል እጅግ በጣም ያሳዝናል እችም ምግብ ሆና የሚጣበዛባት ነው የሚባለው ያዝናል አሰላሙ አለይኩም ሁለት ሚስቶችን ማስተዳደር እችላለሁ በሚል እሳቤ ሁለተኛ ሚስት ሲያገባ የመጀመሪዋ ሚስቱ ለፍቶ ደክሞ ባመጣው ዘይት ዘይቱን አፍልታ ሰውነቱ ላይ ትገለብጣለች። ታዲያ ሰውነቱ በዘይት ይጠበሳል ማለት ነው። ይህ በጣም አዘግናኝ የሆነ ነገር ነው። አላሁ ስብሓነ ወተዓላ ለወንድ ልጅ ከሰጠው አንዱ ኒዕማ ከአንድ በላይ እስከ አራት ድረስ እንዲያገባ መፍቀዱ ነው። ለሴቶች የሰጠው ኒዕማ ቁማ እንዳትቀር በሁለተኛ ሚስት እስከ አራት ድረስ እድል መስጠቱ ነው። ታዲያ ሰዎች ሴቶች በተለይ ሳይገነዘቡት በዚህ ጉዳይ ላይ ብዙ ነገር ሲያጠፉ እንመለከታለን። አንድ የምንመካከረው ነገር አለ። የመጀመሪያዋ ሚስት የሁለተኛ ሚስት አገባን ቢን ብላ ሰውነቱን በዘይት ከማቃጠል ቤቱን ለቃ ብትወጣ የተሻለ ነው ለሷ። ለምን ወንጀል ውስጥ ትገባለች? ወንድ ደግሞ የመጀመሪያ ሚስታችሁን ልብ ብላችሁ ሳትመለከቱ ሁለተኛዋን እንዳታገቡ ለማለት ያክል ነው። መልካሙን እመኝላችኋለሁ። ምንም መጨምርበት ነገር የለም። በጣም ምርጥ ነው። አራፊ መልእክት ነው ያስተላለፈው። ትግራይ ውስጥ የሚኖሩ ሙስሊሞች ሁለት ፐርሰንት አካባቢ ነው ተብሎ የሚገለጹት ሁለት ፐርሰንት ስለሆነ የራሳችሁ ጉዳይ፣ እኛ የዘጠና ስምንት ድምፅ ነው መሆን ያለብን የሚለው ነገር ነው አይስማማኝ። በደል ስላለ ያን በደል መቃወም አለብኝ። ምንድን ነው በደሉ? አክሱም ውስጥ ተወልዶ ያደገ ሙስሊም አክሱም ውስጥ መስገድ አይችልም፣ መስጊድ አይቻልም፣ አክሱም ውስጥ መቀበር አይችልም። ቅድስት ከተማ ነች፣ አምሳ ኪሎ ሜትር ሄደ ተቀበር ነው የሚባለው። አንደኛ ቅድስት ከተማ ነች አክሱም፣ አሁ ቅድስት ከተማ ነች፣ እስማማለሁ የታቦት ማደሪያ ነች እውነት ነው በዚህ ምንም ጥያቄ የለውም ነገር ግን ቅድስት ከተማ ላይ ዝሙት ይፈቀዳል ጫት ቤት አለ ሽሻ ቤት አለ መጠጣ አለ ወዘተ ተረፋ አለ እነዚህ ነገሮች ህጋዊ ናቸው እስልምና ግን ወንጀል ነው ለምን አንድ ሁለተኛ ያው ህገ መንግስቱን አልቀበለውም ነገር ግን በዛ በተጻፈው ህገ መንግስትም ቢሆን የሃይማኖት እኩልነት የሚል ነገር አለ አንድ ሙስሊም አንድ ክርስቲያን አክሱም ላይ እኩል መብት ሊኖረው ይገባል ምክንያቱ አገሩ ነው ሶስተኛ ክርስትና ሃይማኖት ለምሳሌ ዳግማዊት ኢየሩሳሌም ነው ተብላ የምትጠራው አክሱም። ዋናው ኢየሩሳሌም እስራኤል ላይ ይገኛል። እሱ እዛው ኢየሩሳሌም ውስጥ መስጊዶች አሉ። ሰው መስጊድ ነውር ሊሆን አይገባም። እስልምና የተቀደሰ እምነት ነው። ለእኔ ምንም ክርስቲያን በሆኑ አራተኛ፣ አክሱም ማን ነው ክርስትና መስጊድ ከልክሎ አይም በደል ፈጽሞ አይደም አምሳ ኪሎ ሜትር ሄደው እንዲቀበሩ አድርጎ አይም። ሌላ ከኢትዮጵያዊ ታሪካችን አንጻር በቅዱስ ቁርአን ይመስለኛል የተገለጸው ሌላ እምነት የምናከብር የምናቀፍ ነን እንጂ ይሄኛው እምነት ያለ ከዚህ እዚህ እንዳታደርግ የሚል ነገር የለውም። ክርስቲያን ክርስትና ይህን እኔ እንደ አንድ ክርስቲያን እንደ አንድ ኦርቶዶክስ ይህን ነገር በማድረጌ ጸድቃለሁ እንጂ ኃጢአት ነው ብያለም። ይመችህ። እንደዚህ ሀቀኛ ሰው ሲገኝ ምን ይባላል እንግዲህ፣ ይመችህ ማለት ነው። በአክሱም እንግዲህ እንደሰማችሁት በጣም የረኩሱና በጣም አጸያፊ የሆኑ ተግባራት ይፈጸማሉ። ግን ሙስሊሞች ካሉ፣ አዛን ከተባለ፣ ሂጃብ ከተደረገ ከተማ ተረክሳለች። ግን የረከሱ በሃይማኖታቸው የተወገዙ ነገሮች ዝሙት ቤቶች፣ መጠጥ ቤቶች፣ ሱስ ቤቶች፣ ጫት ቤት፣ ምን ቤት፣ አረቄ ቤት አለ። ሙስሊም ካለ ግን ይረክሳል ከተማ። ይህ እንግዲህ ግልጽ የሆነ ለእስልምና ያላቸው ጥላቻ፣ ለእስልምና ያላቸው ንቀት ነው። ስለዚህ ሙስሊም ማህበረሰብ ወደፊት በመሄድ ማለት ነው በአክሱም የሚገኙ ሙስሊም ወንድሞቻችን መብት ማስከበር አለብን። መጅሊሱ በዚህ ጉዳይ ላይ እስካሁን ስም ብሏል። አሁን አሁኛ ወጣቱ ወይም በሶሻል ሚዲያ የሚንቀሳቀስ ሰው ግን ዝምቶ ዝም ማለት የለበት መጮ አለበት፣ እስከሚሰሙ ድረስ ከዚያስ ምን ይባላል? ከዚም በኋላ ሰላም ሰላም ለኩልክሙ ይላል ሱ። ከዚም በኋላ ምስለመንፈስካ ይባላል ማለት ነው። ከዛም በኋላ እንትን ጻሁን ክርስቲያን እስከሚባልበት ድረስ አለ። ከዛም በኋላ ፍሬ ቅዳሴ የሚባል አለ። ለምሳሌ ምንድነው ቅዳሴ ጻው ከተባለ በኋላ እንትን የሚለው ነገር አለ ጸልዩ በእንተ ሰላም ቤተክርስቲያን ይላል ቁኖቱ ጸልዩ በእንተ ሰላም ቤተክርስቲያን አህቴ ቅድስት ጉባኤን ተሐዋርያ ትረቴት እግዚአብሔር ይላል በጣም ጥሩ ለሰላም እንዲህ ቤተክርስቲያን ስትጸልይ እስልምና አንድ ቀን ለሰላም ሲጸልይ ያየበታለን አሁን ቅዳሴ ላይ እንዳለለ ይመችህ ይመችህ አቡኬ ወንድማችን፣ ማሻ አላህ ማሻ አላህ። ስለዚህ ቪዲ ባጭሩ ልንገራችሁን አንጨርሳለን። እንግዲህ አቡኬ ከዚህ ቀደም ዲያቆን የነበረ ነው። አሁን ሰለምቴ ወንድማችን ነው። እና ታውቃላችሁ፣ ልክ እንደ እነሱ ድራማ ምናምን የምንሰራ መስቸው ከዚህ በፊት አሳይቻችኋለሁኝ። አለሁኝ ሙስሊም ነበርኩኝ የምናምን እያሉ ሄዱና ከዚያም በኋላ የሆነ ነገር ሲጠየቁ ማለት ነው በጣም ቀላሉ ነገሮቹ ማለት ነው ቀለ ስንት ስቲ በቀኑ ስንት ሰላት ይሰግዳሉ ና ሲባል የማያውቁ ሙስሊም ነበርኩ የሚሉ አጭር ባሪዎች አሉ። ድራማ የሚሰሩ ማለት ነው። ከዛም በኋላ አሁን አቡኪ ማለት ነው። አሁን እነሱ በነሱ ቤት በቃ መጥተው ያወጣቱት ነው። ይህ ሰው ድራማ እየሰራ ና ብሎ መጡ። ከዛም በኋላ እነሱ ጨምር የማያውቁትን ነገር ነው የሚያውቀው እነሱ የማያውቁትን ነገር ማለት ነው። ከዛ በኋላ ድራማው ምንም በቃ የሚሄዱባት አጡ ማለት ነው። የጠየቁትን ፖለቲካ ሊሰሩ ነበር። በቃ ምንም አልተሳካላቸው ከዛም በኋላ አንድ ቀን እስቲ በመስጅድ ውስጥ ስለ ሰላም ሲሰበካ ይታቃላል፣ አለ ሜጃጣ ምን ያርክ ማመን የሚባል ነገር አልፈጠረባቸው። ዋና ነገር የሚጠይቁት ጥያቄ ምን ነበረ? ይህ ሰውዬ ክርስቲያን አልነበረም ለማስባል ፖለቲካቸው ሊሰሩበት ነበረ። ክርስቲያን አልነበረም ጠይቀውት በቃ ሊያዋርዱት ነበር ሀሳባቸው። የጠየቁት ጥያቄ እንዳለ መለሰ። እዛ ሊያቁን እያለ ሲያገልግ የሚያደርጋቸውን ነገር አልነገራቸው። መጨረሻ ላይ እንደዚህ ሀይወች ስለሰላምት መዝሙራች እሱን አዘመሮና እንደዚህ አሁን ይደረጋል ያለ፣ ስለ ሰላም ስለዘመራችሁ በቃ ክርስቲያን ትክክል ነው ማለት ነው። ስለ ሰላም ስለሰበካችሁ ክርስቲያን ትክክል ነው ማለት ነው። ስለ ሰላምማ ፍቅር ሲዝም እኮ ሰብኳል። በየቀኑማ እንዴ፣ ስለ ሰላም የሚያወራው ፍቅር ሲዝም ስለዚህ ስሙ እውነት ነው። ስለ ሰላም የማይሰብክ ሃይማኖት አለ? እኔ ኮ ጭንቅላታቸው ንፍጥ ነው እንደ ቆየ ሞላው አንዳንድ በቃበቃ አላ መጣልህ ተመለሰልህ አለ። አይ በቃ እውነት ነው ብለህ ሞለ ሲገባው አልሳካ አልልህ ቢለው ማለት ነው፣ ነገሩን ጠመዝዘው ማለት ነው። ለማንኛው ሙስሊሞች ይመችን። አልሐምዱልላሂ ረብ ዓለም ያለ ኒዕመት አልኢስላም ወላሂ። አላህ ስብሐኑ ተዓላን እስከዚህ ድረስ የቆያችሁ ወንድም እህቶቼ ልታመሰግኑት የገድ ይላል። ይህ ትልቅ ሁን